በዓለም ላይ ሁለት አይነት ተማሪዎች ነው ያሉ። የመጀመሪያዎቹ በጣም ብዙ በማንበብ ይታወቃሉ፣ ርት ኖት በማውጣት ላይብረሪ በመመላለስ በተለያዩ ቦታዎች በማንበብ እንደዚሁም ደግሞ ተሻኞች የምንላቸው ማለት ነው፣ በጣም ረጅም ሰዓት በማንበብ ይታወቃሉ። ሁለተኛዎቹ ደግሞ ብዙም ጊዜ ሳይሰጡ ለንባባቸው ርት ያለ ያንባብ ስልት በመጠቀም ውጤታማ የሚሆኑ አሉ ማለት ነው። ውጤት ሲመጣ አብዛኛዎቹ እነዚህ ብዙ ያላነበቦች ውጤታማ ሲሆኑ ተመልክተናል ማለት ነው። እኔ አርባ ምንጭ ዩኒቨርሲቲ ልመረቅ ወራቶች ይቀሩኛል፣ እስከዛሬም ድረስ ከፎር አሪፍ ውጤታ ላይ ሶስት ነጥብ ሰባት አንድ አምጥቻለሁ። ነገር ግን ከጎን የተለያዩ ቢዝነሶችን እሰራለሁ ነገር ግን በአጭር ጊዜ ውስጥ ነው ለፈተና የምዘጋጀው እንዴት ይህንን ተዘጋጅቼ በአጭር ጊዜ ውስጥ ውጤታማ እንድሆን ከኔ ተሞክሮና ከተለያዩ ከማውቃቸው ሰዎች በአጭር ጊዜ ፈተና አጥንተው ውጤታማ ከሚሆኑ ሰዎች የሰባሰብኳቸውን አምስት ነጥቦች እነግራቸዋለሁ ማለት ነው አብራችሁ እስከ መጨረሻው ተቆዩ ዘንድ በአክብሮት ጋብዛለ። የመጀመሪያው ከመጨረሻው መጀመር ነው። እንግዲህ አብዛኛው ትምህርት ላይ ያለ ቻፕተር አለ። በቻፕተሩ መጨረሻ ደግሞ እንደምናውቀው ሰመሪ አለ ማለት ነው። ስለዚህ መጀመሪያ ማድረግ ያለብን ቻፕተሩን ከመጀመራችን በፊት ሰመሪ ኖቶችን በደንብ እናነባለን ማለት ነው። እያንዳንዱ ነጥቦች በቻፕተሩ የተጠቃለሉ ፖይንቶችን ያው ከዛ በፊት ፋሚሊያር አይደለንም ወይም እነሱን አናቃቸውም፣ ሶ እናነባለን መጀመሪያ ከዛ ከመጨረሻ እንመለስና ሁሉም ቻፕተር ላይ መጀመሪያ ኮርስ አውትላይን የሚላለን ያንን ኮርስ አውትላይን በደንብ አድርገን ርዕስ ርዕሶቹን ታይትሎቹን እንመለከታለን ማለት ነው ሶ ያንን ከተመለከትን በኋላ ከመጨረሻ ሰመሪ ከአውትላይን ድረስ ያለውን ስኪሚንግ ወይም ደግሞ ዳሰሳ ንባብ የሚባለው መልኩ አንዴ እንመለከታቸዋለን ማለት ነው። ኢቨን እነዚህን ስንመለከታቸው አሁንም ቢሆን ስለ ታይትሎቹ የተለየ እውቀት ላይኖረን ይችላል። ነገር ግን ቻፕተሩ ምን እንደሚያካትት በአጭር ጊዜ ውስጥ መረዳት እንችላለን ማለት ነው። ተመሪ አውትላይንና ስኪሚንግን በመጠቀም እነዚህን ሶስት ነገሮች በአንዴ በመጠቀም ቻፕተሩ ምን እንደሚያወራ፣ ከቻፕተሩ ያለውን ሀሳብ፣ የትኛው ሰብታይትል ከባድ እንደሆነ፣ የትኛው ሰብታይትል ቀላል እንደሆነ መረዳት እንችላለን ማለት ነው። ሁለተኛው የምንችለውን ማቀድ ነው ማለት ነው። ብዙ ጊዜ ሞክረው ያልተሳካልኝ ነገር ቢሆን በጣም ሳቅድ ረጅም ነው ማቅደው ማለት ነው። ለምሳሌ ትዝ ይለኛል ለኤንትራንስ ሳቅድ በቀን ስምንት አነባለሁ ላለሁ በቀን ስድስት ሰዓት አነባለሁ ላለሁ። ሰዓት ሊሚት አደርግበታለሁ ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ምንድነው? አቅማችሁን ታውቁታላችሁ። ኤሌመንታሪ ክላስ ላይ ያልፋችሁ የመጣችሁ ልጆች ትኖራላችሁ። ዩኒቨርሲቲ ውስጥም የነበራችሁ ልጆች ኢንትራንስ ስትፈተኑ የነበራችሁን የንባብ መንገድ ታውቃላችሁ ማለት ነው። ስለዚህ እናንተ ባላችሁ አቢሊቲ መሰረት፣ ባላችሁ ችሎታ መሰረት መጥናችሁ ፕላን አውጡ እንጂ ነገ ስድስት ሰዓት አነባለሁ፣ ነገ ስምንት ሰዓት አነባለሁ ብላችሁ ካቆለላችሁ በንጋታው ስድስት ሰዓት ማንበብ ሲጠበቅባችሁ አምስት ሰዓት ከሀምሳ ዘጠኙን እንኳን ብትጠቀሙ እርካታ አይሰማችሁም ማለት ነው። ምክንያቱም የሆነ ገደብ ስላስቀመጣችሁለት ማለት ነው። እኔ የማደርገው ነገር ምናልባት ነገ ላነብ ከሆነ ወይ ከነገ ፈተና ቢኖረኝ ያን ፈተና እንዴት በብቃት መወጣት አለብኝ የሚለውን እንዴት ባነብ ይሻላል ነው። ጥያቄዎችን ልስራ፣ ሾርት ኖት ማውጣት አለብኝ ወዲያው ነው እንጂ የምለው፣ በንጋታው ይሄን ያክል መጠቀም አልችልም። ምናልባት እኮ ቻፕተሩ በጣም ጊዜ ከፈለገ ቀኑ ሙሉም ልታነቡ ትችላላችሁ። ምናልባት ደግሞ ትምህርቱ ይሄን ያህል ብዙም የእኛን ኢፎርት የማይጠይቅ ከሆነ ደግሞ ጥቂትም ልታነቡ ትችላላችሁ። ሰው የመጀመሪያው ነገር ምንድነው፣ ትልቅ ሰዓት ባትገድቡ የተሻለ ነው። ሶስተኛው ጥያቄዎችን መስራት ነው። ብዙዎች ይሸወዳሉ። አብዛኛው ተማሪ ምንድነው የሚለው፣ ቆይ ፖርሽኑን ልጨርስና ጥያቄ ሰራለሁ ይላል። ከዛ ፖርሽኑን ለመጨረስ ረጅም ሰዓት ይወስድበትና ጥያቄዎችን ሳይሰራ ወደ ፈተና ይገባል ማለት ነው። ጥያቄዎችን ፈተና ውስጥ ከገባ ደግሞ ቀላል እንኳን የሚባሉ ጥያቄዎችን ይስታል ማለት ነው። ስለዚህ ማድረግ ያለባችሁ በአጭር ጊዜ ፈተና ውጤታማ ለመሆን የአምና ጥያቄዎች ሊኖሩ ይችላሉ። አሊያም ደግሞ አንድ ሜትር ልንገራቸው ነው የዚህ ግቢ ውስጥ የምጠቀመው ማለት ነው። ኢንተርኔት በመጠቀም ብቻ ራሳችን ጥያቄ ማውጣት እንችላለን። ለምሳሌ አንድ ፓወርፖይንት ወይም የምንማረው ትምህርት ፒዲኤፍ ካለ ከዛ ፒዲኤፍ ላይ ኮፒ እናደርግና ቻት ጂፒቲም ሊሆን ይችላል፣ አስኪአይም ሊሆን ይችላል። የሆነ ዌብሳይት ላይ ብቻ ገብተን ይህንን ኖት ለምሳሌ ከአንድ ቻፕተር የተወሰነ ፖርሽኗን እንወስድና ያንን ፖርሽን ኮፒ አድርገን እዛ ላይ ፔስት እናደርገዋለን። ፔስት ስናደርገው ከላይ ምን ብለን ለምሳሌ ሰላሳ 30 ማልቲፕል ቾይስ ኩዌሽን ከፈለጋችሁ ከከፈለጋችሁ ፕሊዝ ሴንድ ሚ 30 ማልቲፕል ቾይስ ኩዌሽንስ ሪጋርድ ቱ ዚስ ኖት ብላችሁ ከስር ያለውን ኖት አስገብታችሁ ብትጠይቁት ከነመልሱ ያመጣላችኋል ማለት ነው። ከዛ ኖት አይወጣም። ስለዚህ ጂፒቲ ጥያቄ ያወጣላችኋል፣ እናንተ ጥያቄዎችን ትሰራላችሁ ማለት ነው። እኔ ሁሌ የምጠቀመው ፈተና ለዘጋጅ ስለ የምጠቀመው ይሄንን ነው። ኖቱን አመጣለሁ፣ ጥያቄ ያወጣለሁ፣ ጥያቄውን ለማመደዋለሁ። ከዛ ኖቱን ሳነበው እንዴት ጥያቄ እንደወጣ ስለተመለከትኩ ባጭሩ ሁሉም ነገር ይያዝልኛል ማለት ነው። ስለዚህ ጥያቄዎችን መስራት አትርሱ። ያምና ጥያቄዎችን የአስተማሪ ላይ ያወጣው የሚችል ሌላም አስተማሪ ባህል ሊያወጣው ይችላል። ለምሳሌ ዩኒቨርሲቲ የምትማሩ ልጆች የቤዚክ ፍሬሽማን ኮርስ ላይ የምትማሯቸው ኮርሶች የተለያየ ዩኒቨርሲቲ ላይ ተሰብስበ እኔ በፋይል በፋይል አድርጌ ተዚ ይለኛል። የተለያዩ ዩኒቨርሲቲዎች የአዲስ አበባ ዩኒቨርሲቲ፣ የሐዋሳ ዩኒቨርሲቲ፣ የባህር ዳር ዩኒቨርሲቲ ዋና ዋና ዩኒቨርሲቲ የሚባሉትን ሌሎችንም በፋይል አድርጌ እነሱን ጥያቄዎች ሰርቼ እገባለሁ። ምንም እንኳን የጥያቄው ቅርጽ ቢለያይም የጥያቄው ሀሳብ ግን አይለያይም። ምክንያቱም ሞሼ ያዘጋጁ አንድ አይነት ሞጁል ስለሆነ ከዛ ውስጥ ስለሆነ የሚወጣጠው የተለየ ኮንሰፕት አይኖረውም ማለት ትለማመዳላችሁ ማለት ነው። አራተኛው መረጃ መሰብሰብ ነው። መረጃ ምን ያህል ጠቃሚ እንደሆነ የግቢ ተማሪዎች ታውቁታላችሁ። ለእናንተ ምንም አልናገርም። በጣም በጣም ጠቃሚ የሆነ ነገር ነው። እኔ ትዝ ይለኛል ኢንትራንስ ኤግዛም ላይ በጣም መረጃዎችን ስንሰበሰብ ነበር። እንዴት ፈተናው እንደሚወጣ የቴቹ የቶቹ ቻፕተሮች ላይ ሞር ትኩረት እንደሚያደርግ በጣም መረጃ ስንወስድ ነበር። ከሆነ ቻፕተር ላይ አይቀርም ከተባሉ ቻፕተሮች ላይ አሁን ለምሳሌ ኢቮሉሽን ከሚለው ባዮሎጂ ኢቮሉሽን ከሚባለው ምዕራፍ ላይ ሁለት ጥያቄ መስት ይወጣል ከተባለ ኢቮሉሽንን ማንበብ ያሉብንን ቦታዎች እናውቃለን። መረጃ ማለት ነው። ግቢ ውስጥ እንደ ኤግዛምፕል ልስጣችሁና አንድ አስተማሪ ሞር ካልኩሌሽን ላይ ፎከስ ፎከስ ያደርጋል። ካልኩሌሽን የሆኑ ጥያቄዎች ላይ ሞር ፎከስ አድርጎ ጥያቄዎችን ያወጣል የሚል መረጃ ሳንሰማ እኛ ቴዎሪውን በደንብ አንብበን ጥጥት አርገተን ገብተን ፈተናውን እንወድቃለን። ቢኮዝ ዊ ሃቭንት ኢንፎርሜሽን ከሌለ ይሄ ነው የሚፈጠረው። ስለዚህ ኢንፎርሜሽን በዛ ዙሪያ በፈተናው ዙሪያ ያለውን ኢንፎርሜሽን ቶሎ ማጣራት ያላችሁ ጥቂት ጊዜ ነዋ። ሁለት ሶስት ቀን የቀረው ፈተና ላይ አሁን እናንተ ዝም ብላችሁ ሞር ፎከስ ሆናችሁ ከዳር ወደ ዳር ብታነቡ ምንም ትርጉም የለው። ስለዚህ ኢንፎርሜሽን መፈለግ አለባችሁ። ማለት ከጓደኞቻችሁ ሊሆን ይችላል፣ አምና ከተፈተኑ ተማሪዎች ሊሆን ይችላል። ኢንፎርሜሽን ሰብስቡ። ኢንትራንስ የምትፈተኑ ተማሪዎች መረጃ ግድ ነው። አሁን ላይ ዩኒቨርሲቲ ነው ፈተናው የሚሰጠው በዩኒቨርስቲ ስለሆነ ኢንፎርሜሽን መሰብሰብ ነው እንጂ ኩረጃም ዜሮ ፐርሰንት ነው። ኩረጃንም ተስፋ ማድረግ አይቻልም። ስለዚህ ኢንፎርሜሽን መሰብሰብ ግድ ይላቸዋል ማለት ነው። ዩኒቨርስቲ ውስጥ ጥያቄዎች በጣም ይደገማሉ። እኛም ሰርተን በጣም ውጤታማ የሆንበት ነው እና መረጃ በጣም ወሳኝ ወሳኝ ወሳኝ ነገር ነው ማለት ነው። የመጨረሻው ቲቶሪያል አትመልከቱ ልላችሁ ነው። ቲቶሪያል አትመልከቱ ያልኳችሁ አጭር ጊዜ ከሆነ ነው ጊዜው። ብዙ ጊዜ ተማሪዎች ምን ያደርጋሉ? ሁለት ቀን ወይም አንድ ቀን ለቀረው ፈተና በንጋታዊ እነሱና ከዩቲዩብ ላይ ሰርች አድርገው ዳውንሎድ አድርገው በፓርት በፓርት በሶስት በአራት ፓርት 50 50 ደቂቃ የሆነ ቪዲዮ ቁጭ ብለው ይመለከታሉ ማለት። ይሄ ፈጽሞ ስህተት ነው። በአጭር ጊዜ ለፈተና መዘጋጀት ከፈለጋችሁ ቲቶሪያሎች ላይ ሞር ፎከስ መሆን የለባቸው። ቢኮዝ እነሱ 50 ደቂቃ አንድ ከአንድ ቻፕተር ውስጥ የተወሰነ ፓርቷን ነው የሚመለከቱት ማለት። እናንተ ግን በአንድ ሰዓት ውስጥ ሜይ ቢ ሁሉንም ቻፕተር ልትጨርሱ ትችላላችሁ፣ በአሪፍ አነባበብ ከሄዳችሁ ማለት ነው። ስለዚህ ቁጭ ብሎ ቱቶሪያል መመልከት ጊዜን ይበላል ማለት ነው። መጥፎ ነው እያልኩ አይደለም። ቲቶሪያል መመልከት ሰፋ ያለ ጊዜ ካለን ቁጭ ብሎ ከሌላ ሰው መረዳት በጣም ወሳኝ ነገር ነው። ነገር ግን አንዳንድ ጊዜ ማቴማቲክስ ሊሆን ይችላል፣ ፊዚክስ ሊሆን ይችላል። የተወሰነ ካልኩሌሽን ፓርቶች ጥያቄዎች ከሆኑ ማይቀር ከሆነ እሱን እኛ አንብበን የማንረዳቸውን ነገሮች ቲፖች አሉ ከተለያየ ቦታ የተሰሩትን ማለት ነው። ከዛ ውስድን መመልከት እንችላለን። ቲቶሪያል እንኳን ስንመለከት በፊት ባለ ቪዲዮ ምስል በሌለው ቪዲዮ ላይ ሰርቼላችሁ ነበር። ቲቶሪያል አልጋ ላይ መመልከት የለብንም ፈጽሞ። ቁጭ ብለን ስንመለከትም እየጻፍን መመልከት አለብን ማለት ነው። ዛሬ እኔ ልቤ ላይ ያለውን የማውቀውን የምጠቀመውንና ውጤታማ የሆንኩበትን ነገር ነው የነገርኳችሁ። እናንተም ጋር ሀሳብ ሊሆን ይችላል። ፕሊስ በአጭር ጊዜ ውስጥ እንዴት ለፈተና መዘጋጀት እንደሚቻል ሀሳብ የገባችሁ ተግብራችሁት ውጤታማ የሆናችሁ ልጆች ኮመንት ሴክሽን ላይ ፕሊስ ነጥቦችን አስቀምጡ። ከዚህ በኋላ ደግሞ ምን አይነት ቪዲዮ ይዤላችሁ እንደምመጣም ሀሳብ አስቴታችሁን ኮመንት ላይ አስቀምጡልኝ። ለቻናል ላይ አዲስ የሆናችሁ ቪዲዮ ላይ ካናሉን ሰብስክራይብ ማድረግ አትርሱ። እንደዚህ ምርጥ የሆኑ አጫጭር ቲፖችን ከኔ ታገኛላችሁ ማለት ነው። እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። ባባይ